ሰምታችሁ እንደሆነ አላቅም አዲስ ቴክኖሎጂ መጥተዋል ሳውንድ የሰው ሳውንድ ያወራው ሳውንድ ንፁህ ሳውንድ አይጠፋም በነገራችን ላይ እና አምፕሊፋይ ማድረጊያ መሳሪያዎች እየመጡ ነው ረሰላለ ሰለም ምን አውርቶ እንደነበረ ጊዜውንና ቦታውን እኛ ከተናገርን ቦታው ላይ ሄዶ ድምጽ ይፈለግና አምፕሊፋይ ይደረጋል ከዛ ረሱን በትክክል ምን ተናግረው እንደነበረ ኢየሱስ ምን አስተምሮ እንደነበረ መሳሪያ ራሱ ሊመጣ ነው ሰምታችሁ እንደሆነ ቡድሃ ምን አስተምሮ ነበረ ክሪሽና ምን አስተምሮ ነበር፣ ሙሴ ምን አስተምሮ ነበር የሚል ቴክኖሎጂ ሊመጣ ነው። ግን በዛ በዛኑ ልክ ደግሞ አውቆ ኢየሱስ ያላስተማረውን ይሄው ያገኘነው ድምፅ፣ ይሄ ነው ብለው ደግሞ የተሳሳተ ትምህርትም ሊያመጡ ይችላሉ። ሌላ ነገር ራሱ ማለት ነው። ምናልባትም የታሰበው የሰማሁት ነገር እውነት ከሆነ እነዚህ ድብቁ ቡድኖች የሚባሉት ድብቁ አጀንዳ ያላቸው ሰዎች ኢየሱስ ከመግደላዊት ማርያም ጋር ባልና ሚቶች ነበሩ የሚለውን በስፋት ሊሰሩበት ነው። ፈረንሳይ ሄደው ሳራ የምትባለች ዘ ሴክሬት ኦፍ ዶስ የሚለውን መጽሐፍ በደንብ ሊሰሩት ነው። ከዛ አንጻር እንደ አይነት ነገር እየተሰራ ነው ያለው እና በጣም ብዙ ነገሮች ፈሳድ ስላለ እንደ አይነት ነገሮች። ቴክኖሎጂ ጥሩ ነው፣ ግን አጠቃቀማችንን እናሳምር። ለምንጠቀምበት አንዳንድ ነገሮች የጽሁፍ ስነ ጽሁፍ ምናምን፣ ለምሳሌ በእንግሊዝኛ በቋንቋ ላይ ምናምን ለማዳበር ስንፈልግ የሆነ ነገር ለትምህርት ለምናምን ነገር ልንጠቀምበት እንችላለን። በተረፈ ኢንፎርሜሽን ስለ ክርስትና ለማወቅ ራሱ ወይ ክርስቲያኖችን ወይ ባይብልን ነው ራሱ ማገላበጥ ያለብን እንጂ ኤአይ ወይም ደግሞ ጎግል ለእኛ ሊነግረን አይገባም። ጎግል ላይ ማንም ሰው ሊያስቀምጠው ይችላል፣ ጥንቃቄ ያስፈልጋል። ስለ እስልምናም እንደዛ ቁርአንና ሐዲስ ላይና ሊቃውንቶቻችንን ወይም ደግሞ ዑላማዎቻችንን ተመርኩዘን ነው ማወቅ ያለብን እንጂ በጣም አደጋ ሊመጣ ይችላል። የተለያየ ነገር ምናልባትም ሆሞሴክሹአሊቲን ሀላል ሊሏችሁ ላይ ይችላሉ ሌሎች ሌሎችም ነገሮች ስላሉ ጥንቃቄ ልታደርጉ ይገባል። ነው አፎን ጓል መቀሌ። በዚሁ መሰረት በእንትን ባልከው ትንሽ አንዳንድ ነገሮች እኔ ካለኝ ላይፍ ኤክስፒሪንስ እንትን ጋር ለማመን በጣም ይቸገራሉ እና እንትን ትንሽ ግራ ያጋባኝ ሰሞኑን ነገር አለ እና አሁን ለምሳሌ ባይብል ስጠይቅ ስለ ክርስትና እምነት ለእግዚአብሔር አድርገዋል። ይሄ ወደ ቁርአን መጥቼ ወደ እስልምና ትምህርት መጥቼ ስጠይቅ ደግሞ አላህ ኤግዚስት አርጎ ለነቢዩ መሐመድ ቃሉን መስጠቱ ኤቪደንሱ ምንድን ነው ስል ቁርአን ራሱ ነው ከተባለ፣ እነሱ ብቻ አደለም። ራሱ እስልምና አስተምሮት ኤግዚስታንስ ኦፍ ጋድ ላይ ኤግዚስታንስ ኦፍ አላ ላይ እኛ የምናቀርበው ኮስሞሎጂካል አርጊመንት አለ፣ ኦንቶሎጂካል አርጊመንት አለ የተለያየ አርጊመንቶች አሉ ስክሪፕቸራል አርጊመንቶች አሉ ስክሪፕቸራል አርጊመንቱ አንዱ ነው ራሱ ለምን ቁርአን ያለ ቃል ስለመሆኑ መጻኢ ጊዜዎችን ይናገራል ቁርአን መጻኢ ጊዜ ማለት የሩቅ ነገር ሚስጥሮች ነው ጋይብ ለምንለውን ነገር ስለሚናገር ነው እንጂ ለኦንቶሎጂካሊ ማስረጃዎች ብዙ አሉ ጽንፈ ዓለም ራሱ መፈጠሩ ፍጥረት ራሱ መኖሩ ራሱ በራሱ ኮዝ ኤንድ ኢፌክት በሚባለው ወይ በመንሴና በውጤት በሚባለው ነገር ላይ መንሴ ካለው ውጤት ካለ መንስውን አላገኘውትም ብሎ ማቅረብ አይቻ ፊዚካል ፐርሰፕሽን ማረጋገጥ አይቻልም። የግድ ግዴታ አይደለም። አንድ ነገር አለ የለም ለሚባለው ኤግዚስታንስ ፎርሙሌሽኑ ምንድነው ተብለሽ በጠይቂ አምስት ሜስ ሜት ዋሳት ስለዚህ ፍጥረት ራሱ መኖሩ ፈጣሪ ለመኖሩ ማስረጃዎች ነው። ቁራ ላይ ብዙ ቦታ ላይ እንደዛ ነው። ሰማይና ምድር ማን ፈጠራቸው ይናገራል፣ ይጠይቃል። አሁን ለምሳሌ መታፈሱትን አትመለከቱም? ምን በማሰል እናንተ ተፈጥሮት ታላቸው ወይስኛ ፈጣሪዎች እያለ ይጠይቃል። ስለዚህ ያንን ነገር አንድ ሰው ተራክቦ ስላደረገ ብቻ ይወላል ብለሽ ታምኛለሽ? ጓል መቀሌ ተራክቦ ስላደረገ ከሚስቱ ጋር ተራክቦ ስላደረገ ብቻ ጽንስ ይፈጠራል ብለሽ ታምኛለሽ ነው? ለምንድን ነው እንደዛ የሚሆነው? አንዳንድ ሰዎች መውለድ አይችሉም። ያ እሱ ነው እኮ የምልሽ እኮ፣ ያንን እንደ አላህ ምን ይላል? እናንተ ተፈጥሮታላችሁ ወይስ እኛ ፈጣሪዎቹ ነን ይላል። ሌላ ደግሞ ሰማይና ምድር እራሳቸውን ፈጠሩ ወይ ይላል። ፍጥረት ራሱን ነው የፈጠረው ወይ? ፍጥረት ፍጥረትን ፈጥሯል ወይ እዛ ላይ ነው ስትራግል። እያርኩ ያለት እሱን ነው እኮ ምልሽ እኮ። አሁን ለምሳሌ ጠረጴዛና አናጺ አለ አደለ? ጠረጴዛውን የሚሰራው አናጺ ነው ወይስ ጠረጴዛውን ጠረጴዛው መስራት ይችላል? ጠረጴዛው የሚሰራው አናጺ ነው እንጂ ጠረጴዛውን ጠረጴዛ አይሰራውም። ያንን ያዥልኝና ፍጥረትና ፈጣሪ ጠረጴዛና አናጺ በሚል ያዩና ፍጥረትና ፈጣሪ ክሬተርና ክሬሽን ወይም ደግሞ ካሊቅና መክሉቅ በሚለው የያዥውና

አናፂን ይሰራል? ኖ ሰምተሽ ታውቃለህ? ኖ ቆይ ቆይ አናፂን አንቺ አናፂን ነሽ ኦኬ እኔም አናፂ ነኝ እኔም ወንበር እሰራለሁ ጠረጴዛም እሰራለሁ አንቺም ወንበር እና ጠረጴዛ ትሰራለሽ ኦኬ ግን አንቺም አናፂ ነሽ እኔም አናፂ ነኝ እና አንቺ አናፂን አጫ አናፂን ይሰራዋል ወይ ኖ ስለዚህ አየሽ ሌላ ነገር መገኘት አለበት አይደል? ስለዚህ ፈጣሪን ፈጣሪ ፈጥሯል፣ ፈጣሪን ፈጣሪ ፈጥሯል። በጣም አመሰግናለሁ። እስተ ሶሄድ ተመለስ አይደል። በቃ ፈጣሪን የሚፈጥር ፈጣሪ ከሌለ ፈጣሪ የለም፣ ከፈጣሪ ውጭ ፈጣሪ የለም ማለት ነው። ፈጣሪ አንድ ነው ማለት ነው። ተመልከች፣ በቃ እዛ ጋር ይቆማል። ሄዶ ሄዶ ሄዶ የሚቆመው ነገር አለ። ስለዚህ ኮስሞሎጂካል አርጊመንት አለን ነው እኛ። ኦንቶሎጂካል አርጊመንት አለን፣ ስክሪፕቸር አለ፣ ስክሪፕቸር አሉ። አንዱ ነው ቁርአን አንደኛው ነው ራሱ እንጂ አላህ ብዙ ቦታ ላይ ሰማይና ምድር ምልክቶች ናቸው እሱ ስለመኖሩ። ፀሐይና ጨረቃ ከዋክብት፣ ሁሉ ነገሮች ምልክቶቹ ናቸው እሱ ስለመኖሩ ምልክቶች ናቸው ይላል ራሱ ማለት ነው። አሁን እኔ ያለሁበት ቤት ቀለም ተቀብቷል። ቀቢውን ግን አይቻው አላቅም፣ ሰምቻው አላቅም፣ አሽትቻው አላቅም፣ ቀምሻው አላቅም፣ አላረጋገጥኩም። ግን የተቀባው ነገር ቀቢ እንዳለ ያሳየኛል። ቀቢውን በአምስት አላረጋገጥኩም። ለምን ብዬ ጥያቄ መጠየቅ አልፈልግም። ለምን? በቃ ቀቢ እንዳለ ያስታውቃል፣ የተቀባው ነገር። ፍጥረት ካለ ፈጣሪ አለ። ከዛ በኋላ ያ ፈጣሪ እንዴት ነው ኮንታክት የሚያደርገው? ከፍጥረታት ጋር ያለው ግንኙነት ምንድን ነው? የት ነው ያለው? አሁንስ እሱ በፍጥረት ዓለም ውስጥ ደግሞ ኮንታክት አለው ወይ? ኮሚኒኬሽን አለው ወይ? ግንኙነት አለው ወይ መስተጋበር አለው ወይ ግንኙነት አለው ወይ ኢንተራክሽን እና የምንድነው ኢንተራክሽን እንትን ነው አይደል መስተጋብር ነው ሪሌሽን አለው ወይ ከፍጥረቱ ጋር ይገናኛል ወይ የሚል እሱሱ ዝርዝሮች እንደምታገኘው ቁርአን ላይ ነው ስክሪፕቸር አለው የሆኑ ነገሮች ላይ ከዛ ስሙ ማን ነው የተጸወው ስሙ ማን ነው የባህሪ ስሙ ማን ነው የሚለው ደግሞ ዝርዝር እዛ ጋር እንትን ታያለሽ ማለት ነው ራሱ ከዛ አንፃር ነው የምናየው በጣም አመሰግናለሁ